ሰላም ጤና ይስጥልኝ። ፊደል ቻምዲያ ቤተሰቦች እንዴት ናችሁ? ዛሬ አንድ ትልቅ ሰርፕራይዝ አለኝ። ሰርፕራይዙ ምንድን ነው? አብረን የምናይ ይሆናል። መጀመሪያ ይህን ቪዲዮ ላይክ፣ እንዲሁም ደግሞ ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም፣ እንዴት ነሽ? ሰላም። ዛሬ የመጣነው በዲኤም ሪል እስቴት ቀጥታ ሳይቱ ጋር ነው የተገኘነው። ትክክል ነው። ለተመልካቾች በካሬ ስንት ብር እንደሆነ ስለ ዲኤም ሪል እስቴት ሙሉ መረጃ እንድትሰጠኝ ነው የመጣሁት። እሺ፣ ይቻላል ስኮር እዛ ጠጋ እንበልና ያለውን ነገር እንትላል። እሺ እና እንዴት ነሽ? ሰላም ነው። በሚገርም ፍጥነት በሚገርም ሁኔታ ስራዎችን እየሰራን ያለ ነው። ነው ተኩል ነው፣ ግን ስራው ግን ነገር እዙ ነው ያለው ማለት አለ እኛ ጋር ስቱዲዮ 56 ካሬ ነው። ባለ አንድ 69 ካሬ ጀምሮ 72 ካሬ፣ 77 ካሬ አለ ባሎት ደግሞ ሁሉንም ባማከለ ነው። ሁሉም ሰው አፎርድ እንዲያደርገው ብለን እንደምናየው ሴት ላይ ብዙ ጊዜ ካየሽ ባለ ሁለት መኝታውን ከሆነ እኛ ጋር 103 ካሬ ጀምሮ አለ 125 ምናምን እያለ ይሄዳል። ግን ሌላ ቦታ ላይ ካየሽ ሁለት መቶ ካሬ ምናምን ነው። እንደዛ ሲሆን ሰው የሚገዛት አቅሙ ከባድ። በዛ ላይ ደግሞ ትልቁ ደግሞ ችግሩ ምንድን ነው? ዳውን ፔመንቱ የመጀመሪያ ክፍያ አለው። ስለዚህ እኛ ጋር ግን ከስምንት ጀምሮ ነው ስምንት ፐርሰንት ዳውን ፔመንቱ። አሁን ባለ አንድ ለሚገዛ ሰው አራት መቶ ሀምሳ ሺህ ብር ባሉ ስለሚገዛ ሰው ሰባት መቶ ሰማንያ ስድስት ሺህ ብር ነው። እሱ ትልቅ ነው። ሰራተኛ ክላስ አለው መታጠቢያ ቤት አለው ባዝሩም አለው ከሰራተኛ ጋር። ባለ ሱስ ጋር ደግሞ ስንመጣ ዘጠኝ መቶ ስምንት ሺህ ብር ነው። ባለ አራት ጋር ስንመጣ

ግልጽ እንደሆነች ለተመልካቾች ሽም ካሬ ዋጋ 78246 ነው፣ ሲባዛ 5606 ካሬ 44 አዎ፣ ቀድመ ክፍያው ነው። እንግዲህ በሀገራችን ላይ በጣም ብዙ ሪልስቴቶች አሁን እየተገነቡ ነው ነው ዴምስ ሪልስቴት በምን ይለያል? ጥሩ ጥያቄ ነው። ማርኬቱ ላይ አለ ቢያንስ አገሪቷ ላይ ማርኬት አናሊሱ ስናይ 2300 ሚሊዮን ብር ሪል እስቴት አለ ግን ዲኤምሲን ለየት የሚያደርገው ምንድን ነው ኮምፓውንድ ጊቢ ነው ማለት ጊቢ ሲሆን ምንድን ነው የልጆች መጫወቻ ስፍራ ይኖራል መዋኛ ገንዳ ይኖራል ኮምፓውንድ ስለሆነ ደግሞ ፓርኪንግ ስፔስ ኮመን ፓርኪንግ ስፔስ ይኖራል ማለት ከዛ ግን ዲኤምሲን ተመራጭ ያደርገዋል ሌላው ዲኤምሲን ደግሞ ሲደሞ ንድለ የሚያደርገው ምንድን ነው አንደኛው ሎኬሽናችን ተመራጭ ለቡ መብራት መስቀለኛ ቦታ ላይ ነው እየገነባ ያለው አፓርታማ ነው። በጣም በጣም ነፋሻማ ቦታ ነው። በጣም ልሳይ ተራራ ስር ያለ እንትን ነው። በጣም አየሩ የሚመች ቦታ ነው። አንድ እሱ ማድረግ ነው። ሌላ ለየት የሚያደርገው ነው ዋጋችን እራሳችን፣ በጣም አሁንሳ በኮምቦ ደረጃ እንደዚህ ዓይነት ዋጋ የለም። በነገራችን ላንቺ መጣሽበት ቀን የሚጠሸቅ ነው ማለት ነው። ዋጋም ሊቀየር ነው። በካራ አስር ሺህ ብር ሊጨምር ነው። ከዚህ ከሁለት ቀን በኋላ እንጨምራለን። ቢቀረም ብሎ ይመጣ ግን ደንበኛ ብሉ ማግኘት ይችላል ማለት ሌላው፣ ዲዛይናችን ላይ ለየት ያደርገዋል። የእኛ ዲዛይን ዱባይ ዲዛይን ይባላል ወይ ደግሞ ስላም ዲዛይን ይባላል። ምን ማለት ነው? ዋናውን በር ስትከፍት የኛ ዲዛይን ላይ ሳሎን አታገኝም፣ ተገቢ ሳሎን አትገኝም። ስለዚህ ኮሊደር ነው የምታገኝበት። ስለዚህ ዲዛይናችን በጣም ተመራጭ አደርገዋል። ቱርክ፣ ቻይና እና ዱባይ ከዚህ የተሰሩ ዲዛይን ነው። ስለዚህ እና በጣም ጥሩ ዲዛይን ነው ዲዛይን ነው። ሌላው ለየት ደግሞ የሚያደርገን ምንድን ነው? በእርግጥ ሌላ ቦታም ሊፍት ሊኖር ይችላል፣ ግን እኛ ጋር ግን አምስት ሊፍት ነው። ለአንድ ሰው አንድ ሊፍት እንደማለት። በቤት ውስጥ ደግሞ ያለው ቤት አራት ቢኒ ያለው በፍሉ። ስለዚህ ለአንድ ሰው አንድ ሊፍት ይኖራል። አራት ሊፍት አድርገን ነው ማለት። አራቱ ሊፍቶች ከ21 እስከ 28 ሰው የሚይዝ ሰፋፊ ሊፍት ነው ማለት። ባካፕ ባትሪ ያለው ለሁለት ሰለስት ሰዓት የሚያገለግል። ሌላ ደግሞ በተጨማሪ ደግሞ አምስተኛ ሊፍት አለች። እሷ ደግሞ የዕቃ ሊፍት ነው ማለት፣ ሰርቪስ ሊፍት። ምክንያት አንድ ሰው ፍሪጅ ቢገዛ ሳት ቢገዛ አሸክሙ ዝምል አይጠቀም። በሰርቪስ ተራምት ተርጎ ይዞ ይላል። ሰው ተሰልፎ ወረፋ ጠብቆ ምናምን መሄድ ያለበት አንድ ሰው አንድ ስታሪክያ። ሌላ ደግሞ ማወቅ የፈለኩት በካሬ ሁሉም ቤቶች ሁሉም ላይ አንድ አይነት ነው የካሬ ዋጋችን? አሁን እየሸጥን ያለው ሰባ ስምንት ሺህ ነው እንዳልኩሽ፣ ነው። ግን ምንድን ነው አንድ አይነት ተመሳሳይ ነው የካሬ ዋጋ አድርገሽ ከዛ በኋላ በእንትኑ ማባዛት በምትገዢው በካሬ አማራጭ። እንግዲህ ተመልካ ሰዎች ብዙ ጊዜ ሪል እስቴት ሲባል ቀድሞ የሚመጣው አይምሯቸው ላይ እምነት ነው። ምን ያህል ታማኝ ነው የሚባለውን፣ ዲኤምሲ ሪልእስቴት ምን ያህል እውቅና አለው፣ ምን ያህል ቤቱ ሰርቶ አስረክቧል። ጥሩ፣ ይሄ በጣም ኢምፖርታንት ጥያቄ ነው። ዲኤምሲ ስንመጣ ዝም ብለን እኛ ሮጠን ወደ ስራ ለሚገባል ከዚህ በፊት መነሻ አለ። ዴም ሲስ ስደልም ከአብር ቤሽን ስትጀምር ዳንኤል ማሞ ካምፓኒ በፊት ላይ ግን በኮንስትራክሽን ደረጃ በደንብ ሰርተ በዩኒቨርስቲ ደረጃ በመንገድ ስራዎች ደሚስ በደንብ የሚታወቅ ነው ማለት ነው። አሁን ደግሞ ማርኬት አናሊሲስ ሰርተን እዚህ ላይ መብራት ላይ መስቀለኛ ቦታ ላይ አፓርታማ ቤቶችን እየገነባ ነው ማለት ነው። ስለዚህ በጣም ታማኝ ነው። ሲስተር ካምፓኒዎች አሉት። ቀለማ ፋውንዴሽን አለ፣ ሚልኪንዳኒ ካፌ የደሚስ ነው፣ ማርብል አለ፣ ብዙ ነገሮች አሉ እና በደንብ አቅማችን አደራጅተን የመጣን ርስቴት ነው ማለት ነው እና አሁን ያልነርበት ራሱ ቢሮዋችን ራሱ የደሚስ ነው። የሚሮችን ከሳይታችን ፍለፊት ነው ማለት እና በደንብ አቅሙን ያደረጀ እንት ነው ማለት ነው። አሁን ያየ ነው እዚ ከምናያቸው እነዚህ ነጫጮቹ ከዚህ በፊት ዲኤም ሪል ስቴት የሰራቸው ናቸው። ወደ አርባ ሶስት የሚሆኑ ቪላ ቤቶችን በስትራክቸር ደረጃ ወይ ደግሞ በከፊል ግንባታ ዲኤም ሪል ስቴት ያስረከባቸው እነዚህ ቤቶች ናቸው። የሚገርምሽ የቤት ሲሸጥ የዛሬ አስር አመት አጠቃላይ ሰው አራት ሚሊዮን ነበር ቅድም እና 85 ሺህ ብር ነው። አሁን ደግሞ እኔ የገዛ ሰው በትንሹ 60 ሚሊዮን እና 70 ሚሊዮን ሙሉ ቪላው ማለት ነው 4 ሚሊዮን ነው አዎ፣ 4 ሚሊዮን ስለዚህ ታይም ቫልዩ ምን የምንለው ይሄ ነው ማለት ነው። ስለዚህ ዛሬ የገዛ ሰው ነገ ላይ ገንዘቡ እንደዛ አፕሽ ያደረገ ያደርጋል። ኦኬ፣ መልካም እሺ። የክፍያውስ ሂደት እንዴት ይመስላል? እንዴት ነው ሰዎች ሊከፍሉ የሚችሉት? የባንክ ባንክ ጋር የተገናኘ ነገር አለ ወይስ? ደግሞ ቅድሚያ ክፍያ ሲከፍሉ፣ ሙሉ ክፍያ ሲከፍሉ፣ የመጀመሪያ ጊዜ ቀጣይ ላይ የሚሆነው ከአስር ወር በኋላ ቢያንስ በትንሹ 15 ፐርሰንት ነው የሚከፍተው

አሳ አምስት ክፍለ ልኮል አስራ ዘጠኝ አርባ አምስት ክፍለ ልኮል አስራ ሰባት ሰላሳ አምስት ክፍለ ልኮል አስራ አምስት አይ የመጨረሻውን ሀያ አምስት ፐርሰንት አንደኛውን ስምንት ፐርሰንቱን አስራ አምስት አድርጌ ልትፈደው መካለህ ወደ አስራ ሦስት ነው ጥናሽ በትንሹ ከሦስት መቶ ሺህ ብር በላይ ዲስከ ውስጥ አለባት። ኦኬ መልካም። የዴሊቨሪስ እንትናችሁ ሰርታችሁ የምታስረክቡት ጊዜ አሁን ለምሳሌ የአንድ ዓመት የሁለት ዓመት ምናምን ሊሆን ይችላል፣ እና ከዛ በላይ ከጨመረስ እንዳይጨምርስ ምንድን ነው ዋስትና የምትሰሩት? ጥሩ ጥያቄ ነው። አሁን ምን አድርገን አመሰልሽ እኛ ፕሮጀክቶችን በፌዝ ነው የከፈልን የአንድ ዓመት ተኩል እንጽሐልን አሁን አንድ ዓመት ተኩል ከእሱ ጎን ደግሞ ሁለት ዓመት ተኩል የምናየው ደግሞ ደግሞ የምናየው እና ሁሉንም ግን ሁለት ዓመት ተኩል ሶስት ዓመት ለያየት ነው። ሌላው ደግሞ ምን አድርገናል? ሊቨር ታይም ላይ እንዳንቸገር ምን ጥቅሙ ቴክኖሎጂ አለው አልሙኒየም ፎርም ወርክ ይባላል። እሱ ቴክኖሎጂ ለጥራት ጥቅሙ ምንድን ነው? ለስፒድና ለኳሊቲ ለፍጥነትና ለጥራት ያገለግላል። ምን ይደረጋል? ይሰራል። ከዛ አልሙኒየም ነው የሚቀመጠው። ከዛ ሙሉ ዙሪያው ግርግዳው ኮንክሪት ነው። እና የምንሰራበት ማቴሪያል አልሙኒየም ፎርም ወርክ የሚባለው ጥቅሙ ምንድን ነው? ለስፒድ ለፍጥነት ያገለግላል እና ለኳሊቲ እና ለጥራት ስለዚህ ቤዝመንቱ ይሰራል። ከተሰራ በኋላ አልሙኒየም ይቀበላል። ከዛ ሙሉ ዙሪያው ግርግዳው፣ ይሄ እንዳሉ ኤክስተርናሉ ኮንክሪት ነው። ስለዚህ ቤቱ ጠንካራ ነው። ፓርቲሽናችን ግን እኛ ይሄው እንደምታዩ በብሎኬት ነው የምናደርገው ማለት ነው። ስለዚህ ይሄ አሁን የአንድ ዓመት ሳይሞላ ነው እዚህ የደረስን ማለት ነው። ፈጣን ቴክኖሎጂ ነው ማለት ነው። እና ሌላው ደግሞ እንደ ፓኔል የሚያገለግለው ነው። ሲፈታ ደግሞ ስሙዝ እያደረጉ ይሄዳል ማለት ነው። ስለዚህ ለልስን የምናባክነው ጊዜ ይቀነስልናል ማለት ነው። ስድስት ወር ይፈጃል፣ ባይዘ ወር ልስን ለመስራት ያንም ጊዜ ይቀነስልናል። ሌላው

ከብዙ በጥቂት ያለውን መረጃ ሰጥተናል ብዬ አስባለሁ። ሌላ የምትለው ነገር አለ? ሌላ የምለው ነገር ምንድነው? ያው አሁን ለኛ ቅናሽ ነው ያለ ነው ዲስካውንት። አሁን ከሁለት ቀን በኋላ እናነሳለን። ዛሬ ቀን ሰኞ ነው። ከሁለት ቀን በኋላ ዲስካውንት እናነሳለን። አሁን ላይ የሸጥን ያለ ነው የካሬያችን ነው ጋር 78 ሺህ ነው። ከሁለት ቀን በኋላ ግን ቅናሽ ስለም ስለሚነሳ በካሬ 88 ሺህ ነው። ስለዚህ ከአንድ ካሬ ላይ 10 ሺህ ብቻ ብዙ ስለሆነ ተመልካቾች መጠቀም ይቻል አለባቸው ሌላው ደግሞ ውጭ ሀገር ያሉት ወንድሞቻችን ደግሞ መግዛት የሚያልቻሉ ተወካይ ብዙ ጊዜ ና ስት በጣም ይቸገር ነው። እነሱ ደግሞ ምን አድርገን በደቼ በፖስታ ያግቡት አድራሻ ሊከል እዛ ፈርሞ አንዱ ይልካል፣ አንዱ ፈርሞ ወደ ድርጅታችን ይልካል ማለት ነው። ተመቻቸው ዲኤምሲ ሪል ስቴት የነበረን ቆይታ ይሄን ይመስላል ማለት ነው። ወዳችሁ ታል ብለን ተስፋ እናደርጋለን። ቪው በጣም ነው የሚያምረው፣ ሳይቱ በጣም ቆንጆ ነው እንግዲህ ሙሉ እምነት እንዲኖራችሁ ብለን ነው ሳይቱ ድረስ መጥቼ ቪዲዮ የሰራሁላችሁ ማለት ነው። ሁለት ቀን በኋላ የአስር ሽብር ጭማሬ ስለሚኖረው ስለሚኖረ በታች በማስቀምጥላችሁ ግን እየደቦላችሁ አሁን ድሉ መጠቀም ትችላላችሁ ማለት ነው። በቀጠ ሌላ ፕሮግራም እስከምንገናኝ ሰላም ቆዩ።